ስለን ክብራትና ክብራን የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ ወራችሁ እንቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎች አልፋለሁ። ሁለት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ አስደምጣችኋለሁ። የመጀመሪያው መረጃ በአዲስ አበባ አዲስ ሕግ መውጣቱ ተሰምቷል። አዲሱ ሕግ ምን ምን ጉዳዮችን ያካተተ ነው? እንዴት ነው ቅጣቱ? ሁኔታው ምንድነው? ምን ያክል ገንዘብ ያስቀጣል የሚለውንም ጭምር እየያዘ ሰፊ ዘገባ የማስደምጣችሁ ይሆናል፣ በአዲስ አበባ አዲስ በወጣው ሕግ ዙሪያ። በሌላ በኩል ክብራን አድማጮች እንዲሁ እስራኤል በጋዛ ላይ ከባድ የአየር ድብደባ ከትናንት በስቲያ መጀመሯ መገለጹ ይታወቃል። ይህንን ተከትሎ ታዲያ ምሽቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ መላው የ ያስደነገጠ ሆኗል። የአረብ ሀገራትንም በከፍተኛ ሁኔታ አስቆጥቷል። ይውም እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ ሙሉ ጦርነት ማወጃቸውን ይፋ አድርገዋል። በስምምነቱ ተስፋ መጥቷል በሚል ወደ ጋዛ ከተሰደዱበት የተመለሱ ንጹሐን ዜጎች ዳግም ለሞት ሲሳይ መሆናቸው ተነግሯል። ከአምስት መቶ በላይ ንጹሐን ዜጎች እንደሞቱም እየተነገረ ይገኛል። ጉዳዩን በተመለከተ ማስደምጣቸው ዝርዝር ዘገባ ይኖራል። አብረን እንከታተለው። በቅድሚያም በአዲስ አበባ አዲስ ሕግ መውጣቱ ተሰማ። በአዲስ አበባ የሚገኙ ማናቸውም የንግድ ቤቶችና የትራንስፖርት አገልግሎት መስጫ ተቋማት ሰዓታቸውን ለማራዘም በወጣው ደንብ ቁጥር 184 ህዝብ 2017 መሰረት የተቋማት አገልግሎት መስጫ ተሻሽሎ እስከ ምሽት አራት ሰዓት ድረስ እንዲቆይ መደረጉ ተገልጿል። ይህም ስራ ላይ መዋል የጀመረ ሲሆን ከዚህ በላይም ሰዓቱ ይገደቡ ሊራዘም እንደሚችልም ተነግሯል። አዲስ አበባ የዓለም ዲፕሎማቲክ መቀመጫ የአፍሪካ መዲና መሆኗን የደንቡን ዝግጅት አስመልክቶ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ ለሪፖርተር ጋዜጣ እንደተናገሩት በከተማው የንግድና የመሰረተ ልማቶች መሻሻል በመኖሩ ነው የሰዓት ማራዘሚያ ያስፈለገው ብለዋል። ቀን ብቻ ተሰርቶ መቀጠሉ ከዚህ በኋላ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ያለውን የስራ ባህል ለመቀየርና እንደ ሌሎች የዓለም ከተሞች ከፍ ያለ የስራና የንግድ እንቅስቃሴ እንዲኖር አገልግሎት መስጫ መራዘሙ አስ ፈላጊ ነው ብለዋል። በዚህ ረገድም 24 ሰዓት አገልግሎት የሚሰጡ ሀገር አቀፍና ዓለም አቀፍ ተቋማት እንዳሉ የተናገሩት ኃላፊው በመዲናዋ የአገልግሎት መስጫ ሰዓት ለጊዜው እስከ ምሽቱ 4 ሰዓት ብቻ ተወስኖ ሊቆይ እንደማይችልና የሚራዘምበት ምክንያት መኖሩንም በዚሁ ፍንጭ ሰጥተዋል። ለጊዜው ግን አዲስ በወጣው ሕግ መሰረት ማንኛውም ንግድና ተመዛማጭ አገልግሎቶችን የሚሰጥ ተቋም ከምሽቱ አራት ሰዓት በፊት የንግድ ስራውን መዝጋት እንደማይችል ተነግሯል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛው ዓመት ስምንተኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫን ለማራዘም የረዳ ዘንብ ደንብ ቁጥር 184 ህዝባር 2017 መዘጋጀቱ ተነግሯል። ደንቡ በመዲናዋ የሚገኙ አገልግሎት ሰጪ ተቋማት ውስጥ ማናቸውም የንግድ መደብሮች እስከ ምሽቱ ሰዓት ከ30 ድረስ የትራንስፖርት አገልግሎት የሚሰጡ ደግሞ እስከ ምሽቱ አራት ሰዓት አገልግሎት እንዲሰጡ የሚያስገድድ መሆኑን አቶ ተክሌ አስረድተዋል። በተለይም ዋና ዋና መንገድ አካባቢ ያሉ ተቋማት መብራት አጥፍተው ለጸጥታና ለደህንነት ስራ አጋዥ አለመሆናቸውን እንዲቀየር ያደርጋልም ተብሎ እንደሚጠበቅም ነው የገለጹት። በዚህ ማህበረሰቡ በምሽት ተጨማሪ ስራ እያከናወነ ገቢውን እንዲያሳድግ ማድረግ የደንቡ አንዱ አላማ መሆኑን ጠቁሞ ስራ ሲኖር ወንጀል እንደሚቀንስ በመጥቀስ የከተማዋ ገጽታን እንዲጨምር ታሳቢ ተደርጎ የወጣ ደንብ መሆኑን የቢሮ ኃላፊ ተናግረዋል። በዚህ የህግ ማዕቀፍ መሰረት የተለያዩ ግዴታዎች፣ ክልከላዎችንም የሚጠበቁ ውጤቶችም እንዳሉ ተጠቅሷል። ድንጋጌዎቹን ተላልፎና በጊዜ ሱቁን ዘግቶ የሚገኝ ማንኛውም ላይ የገንዘብ መቀጮ እንደሚጣል ተነግሯል። ከዚህም ባሻገር በተደጋጋሚ የህግ ጥሰት ላይ የሚገኙና የሚጣልባቸውን የገንዘብ መቀጮ የማይታረሙ አገልግሎት ሰጪዎች የህግ ፈቃድ እስከ መሰረዝ የሚደርሱ የተለያዩ አስተዳደራዊ ቅጣቶችን መውሰድ እንደሚያስችልም ተነግሯል። ደንቡ ከዛሬ ጀምሮ በስራ ላይ እንደዋለ የተነገረ ሲሆን አንድ የንግድ ተቋም ከምሽቱ ሶስት ከሰላሳ በፊት የዘጋ እንደሆነ ምርት እያለ የለኝም ማለቱም ከተደረሰበት ለእያንዳንዱ ጥፋት አስር ሺ ብር እንደሚቀጣ ቶተክሌ ተናግረዋል። ተቋሙ እስከ ምሽት በሚቆይበት ጊዜ አገልግሎት ክፍት መሆኑ ወይም ኦፕን የሚለውን ምልክት በግልጽ እንዲታይ ማድረግ እንዳለበት የገለጹት የቢሮ ኃላፊም ይህንን ሲያደርግ ከተገኘ ግን እስከ 10 ሺህ ብር የገንዘብ ቅጣት እንደሚጣልበት ተናግረዋል። ይህንን ድርጊት ለሁለትና ለሶስት ጊዜያት እየተደጋገመ የሚፈጽም ከሆነ የገንዘብ መጠኑ አንድ ሶስተኛ እየቀነሰ የሚቀጣ መሆኑን በመጥቀስ ከዚያ በላይ ከተደጋገመ ግን የንግድ ፈቃዱን ማገድና እስከ መሰረዝ የሚያደርስ እርምጃ ይወሰዳል ብለዋል። በምሽት የውጭ መብራት የማያበራ ተቋም እስከ ሰባት ሺህ ብር ቅጣት እንደሚጣልበት በደንቡ መደንገጉም ተነግሯል። ከትራንስፖርት አገልግሎት ጋር የተያያዘ ከምሽቱ አራት ሰዓት በፊት አገልግሎት ማቋረጥ ከስምሪት ማውጣት የስምሪት መስመርን ማቆራረጥና ምሽት ስለሆነ በሚል ከታሪፍ በላይ ማስከፈል የተከለከሉ መሆናቸውን የጠቀሱት አቶ ተክሌ ለእያንዳንዱ ጥፋት አምስት ሺህ ብር እንደሚያስቀጣ ሊታወቅ ይገባል ብለዋል። መጠኑ ለሚጨምር ተከታታይ የገንዘብ ቅጣት የማይታረሙ ከሆነ በትራንስፖርት ቢሮ ከስምሪት ውጪ የሚሆኑበት እርምጃ እንደሚወሰድም አክለዋል። በዘርፉ ላይ ያለ ማንኛውም አካል በደንቡ መሰረት ከተማው አስተዳደር ንግድና ትራንስፖርት ቢሮዎች በሚወስዱት አስተዳደራዊ እርምጃ ላይ በ ሶስት ተከታታይ የስራ ቀናት ውስጥ ቅሬታ የማቅረብ መብት እንዳላቸው የጠቆሙት የቢሮው ኃላፊም ቅሬታ የተቀበሉ የመንግስት አካላትም በአምስት የስራ ቀናት ምላሽ መስጠት እንደሚጠበቅባቸው በደንቡ ላይ ሰፍሯል። በተቀመጠው ህግ መሰረት እስከ ምሽቱ አራት ሰዓት አገልግሎት በአግባቡ መሰጠቱን እንዴት መቆጣጠር ይቻላል የሚል ጥያቄ ቀረበላቸው። አቶ ተክሌም አፈጻጸሙን በሚመለከት የከተማዋ ንግድ ትራንስፖርት ቢሮዎች ግዴታ እንዳለባቸው ገልጸው በእያንዳንዱ አገልግሎት ሰጪ ላይ ባለሙያ መድቦ ቁጥጥር ለማድረግ በቂ የሰው ኃይል ስለማይኖር ከህብረተሰቡ ጥቆማና ቅሬታ የሚቀበሉበትን መንገዶች በተቋማቱ በኩል መዘርጋቱን ተናግሯል። በዚህ መሰረትም ለአጥፊዎች ላይ እርምጃ እንዲወሰድ በማድረግ ረገድ ማህበረሰቡን ትልቅ ሚና መወጣት ይኖርበታል ብለዋል። ደንቡ ከወራት በፊት ተወስኖም ወደ ስራ እንዲገባ የተደረገ መሆኑን ያስታወሱት አቶ ተክሌም ትግበራን በሚመለከት ግን በተለይም ከእርምጃ አወሳሰድ ከተገልጋዮች የሚቀርቡ ቅሬታዎች አቤቱታዎችም ምላሽ የሚያገኙበት የህግ ማዕቀፍ በደንቡ ማካተት አስፈላጊ በመሆኑም እስከ የካቲት 9 2017 ተፈጻሚ እንዳይሆን ተደርጎ ቆይቶ ነበር ብለዋል። እስካሁን ባለው ሂደት በአፈጻጸም ላይ የሚታዩም ክፍተቶችም እንዲስተካከሉ የቅንጅት ስራ እንደሚጠይቅም አመልክቷል። አገልግሎቱ የበለጠ ለማሳለጥና የክትትልና ቁጥጥር ስርዓትን ማጠናከር፣ ከባለ ድርሻ አካላት ጋር የሚደረግን የቅንጅት ስራን ማስቀጠል እንደሚገባ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል ኃላፊም አቶ ዳኛቸው ሽፈራው የአገልግሎቱ አፈጻጸምን በተመለከተ

ከቅርንጫፍ አመራሮች ጋር ታህሳስ 23 ቀን 2017 ዓ.ም ሲገመገም መኖሩ አይዘነጋም። በሌላ ዜና ከትናንት በስቲያ በጋዛ ላይ ድንገተኛ ከባድ የአየር ድብደባ ማድረስ የጀመረችው እስራኤል በዛሬው ዕለት ደግሞ በመላው ጋዛ ሙሉ ጦርነት ማወጇን ይፋ አደረገች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ምሽቱን በሰጡት መግለጫ ተናግረዋል። ከትናንት በስቲያም በጋዛ የተለያዩ አካባቢዎች ከሁለት ወራት በኋላ ለመጀመሪያ ጊዜ መጠነ ሰፊ የአየር ድብደባ ያደረሰችው እስራኤል ከ450 በላይ ንጹሐን ዜጎች መሞታቸው መገናኛ ብዙኃን ሲዘግቡ ቆይተዋል። በፍርስራሾች ውስጥ አድፋ አድራሻቸው የጠፉ በርካታ ሰዎችም መኖራቸውን የጋዛ የጤና ሚኒስትር መግለጫ ያትታል። በቤት ላህያ፣ ራፋ፣ ኑሲራ እንዲሁም አልማዋሲ አካባቢ ላይ በደረሱ ከባድ የአየር ድብደባዎች የጋዛ ነዋሪዎች ካሳለፍነው ጥር ወር ጀምሮ አግኝተው የነበረውን አንጻራዊ ሰላም ሙሉ በሙሉ ያደፈረሰና ሆስፒታሎችም በድጋሚ በተጎጂዎች እንዲሞሉ ያደረገ ነበር። ኔታንያሁ ከዚህ በኋላ ታዲያ ምሽቱን በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድር በሌላ ወገን እንጀምራለን እንጂ ውጊያ ቁመን ከእንግዲህ አንደራደርም ሲሉ ሙሉ ጦርነት በጋዛ ማወጃቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙት አጋቾችን ለማስለቀቅ ለሐማስ ያቀረበችው የስምምነት ሀሳቦች ተቀባይነት አላገኙም፣ ስለዚህ ወደ ውጊያ ተመልሻ ሰጥቷለሁ ብላለች። እስራኤል ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦቿን እስራኤል ለማሳካት እስራኤል ጦርነቷን እንድትቀጥል አዝዣለሁ ብለዋል ኔታንያሁ። ከጅምሩ በርካታ ፈተናዎች በስተውበት የነበረው ጊዜያዊው የተኩስ አቁም በሺዎች ለሚቆጠሩ ፊሊስጤማውያን ከፍተኛ የሆነ ፎይታ ፈጥሮ የነበረ ቢሆንም ነገር ግን ይህንን ሙሉ በሙሉ አደፍርሷል። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል ሲነጋገሩ ሲስማሙም ነበር። ይህንን ተከትሎም የትናንት በስቲያው ጥቃት በዘላቂነት ጦርነቱን ለማስቆም የሚረዳውን ጥረት ተስፋውን ያጨለመ መሆኑን ቢቢሲ ዘግቧል። በእስራኤልና ሀማስ መካከል የሚደረሰው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብፅ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰን የወራት የድርድር ጥረትን ያከሰረ ነው ብሎታል። እንደ አላይን ኒውስ ዘገባ የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂኑዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እንቢተኛ ሆኖ እንቢተኝነትን መርጧል ሲሉ ከሰዋል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛይ በምታስወጣበት ሂደትና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁን ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት አውጇል። ይህንም ከ15 ወራት በላይ የዘለቀውን የፊሊስጤምን ሰቆቃ ዳግም እንደሚያስጀምር፣ በአካባቢ ያለውን የሰብአዊ ሁኔታም ይበልጥ ከፊ እንደሚያደርገው እየተዘገበ ይገኛል። እስራኤል ጥቃቱን ልትጀምር እና በተለይም ደግሞ ሙሉ ጦርነት ልታወጅ መሆኑ ለአጋሯ አሜሪካ አስቀድማ አሳውቃ እንደነበር ዩናይትድ ስቴትስ አረጋግጣለች። የዩናይትድ ስቴትስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ብሪያን ሂውዝ በሰጡት መግለጫ ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን መልቀቅ ይችል የነበረ ቢሆንም ግን እንቢተኝነትን በመምረጡ ነው ጦርነቱ የተጀመረው ሲሉ ወገንተኝነትን አሳይቷል። ቻይና ጉዳዩ በጣም እንዳሳስባት እንዳሳሰባት ገልጻ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በመግለጫቸው እንዳሉት ሁለቱም ወገኖች ወደ መባባስ ሊያመራ የሚችል ማንኛውንም እርምጃ ከመውሰድ ይቆጠቡ ሲሉ ጠይቀዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሁኔታው አሳሳቢ በመሆኑም በመግለጽ ውጥረቶችን የሚያባብስ ሌላ አዙሪት እንዳይፈጠር ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጥቃቱም የተደናገጡ መሆናቸውን ገልጸው የተኩስ አቁም ስምምነቱን ይከበር ሲሉ ተማጽነዋል። የእስራኤል አዲስ ጥቃት ሐማስ የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ያቀረቡትን ሀሳብ እንዲቀበል ጫና ለማድረግ ያለመ መሆኑን የእስራኤሉ ጠቅላይ ሚኒስትር ቢሮ የፖለቲካ ምንጮች እንደነገሩት ቢቢሲ ጽፏል። ጦርነቱን እንደገና ለመጀመር በጠቅላይ ሚኒስትር ኔታንያሁ መንግስትና በጥምረታቸው መካከል ከፍተኛ መተባበር እንዳለም ይነገራል። የእስራኤል መከላከያ ኃላፊ አያል ዛሜር ሆነው በመሾማቸው ኔታንያሁን እንደከዚህ ቀደም ከወታደራዊ አመራሮች የሚገጥማቸው ተቃውሞም አይኖርም ተብሏል። ኔታንያሁ በአሁኑ ጊዜ በመንግስታቸው ውስጥ ከበጀት ክፍፍልና ሌሎችም ጉዳዮች ጋር በተያያዘ ተግዳሮቶች ያለባቸው ቢሆንም በጋዛ ዳግም ጦርነቱን መጀመር አጋሮቻቸውንና ጥምር መንግስቱን ለማረጋጋት ያግዛቸዋል ተብሎ ይታመናል። ከዚህ ጋር በተገናኘ ቱርክ ባወጣችው መግለጫ ይህ በጋዛ ላይ እስራኤል የጀመረችው ከፍተኛ ድብደባ ከዚህ ቀደም ፊልስጤማውያንን ከምድረ ገጽ ለማጥፋት የያዘችው የሴራ እቅድ አካል ነውም ብለዋለች። ክቡራን አድማጮች ለሰዓቱ ያዝኩላቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸርንቆይ